እኔ እንደ ቀልድ ነው ጀመርኩት። ፊልሙን እንደ ቀልድ ምናምን ሰራን ነው ከሁለት ቀን በፊት አንደኛ ክፍል መቶ ሺህ ነበረ እና እንደ ቀልድ ሶስት ክፍል ምናምን ነበረ ሰራ ነው አራት ክፍል ስደርስ ምናምን መነጋገራው ከዛ በኋላ ጀምሮ ከኋላ የቀሩትን ቪዲዮዎችን መቶ ሺህ የነበሩት ሁሉ አንድ ሚሊዮን ገብ ከዛ እኔማ ማይ ማይ ሆነ ንገረ ተደረገ ነገር ሊኖር ይችላል ወይ? ዘውኛ አይምሮ ላይ አሰርተው ይሆናል እንዴ በእኔ አቅም አይደለም አይደለም። አልኩት ፊልም ልስራ ብለህ እንድትነሳሳ ሆንክበት ምክንያት አንደኛ የሆነ ፊልም የሚከታተለው ፊልም አለኝና እና በትርጉም ነው ማየው ያን ፊልም እና እሱን እያየው ነበርኩ እና ፍጻሜው በጣም የሚያስለቅስ ነበረ። አለቀስኩ፣ በጣም አለቀስኩት። ሰዎች ሁሉ ሞቶ ምናምናም ሲያልቁ ከዛም አለቀስኩትና እኔ አንድ ፊልም ስራ ከዚሁ ምዕራብ ተነስቼ አልኩት እና ለራሴ ያሰብኩትና ጠዋት እንግዲህ መጥቼ ቤት መጥቼ ወይዘሮ ብትመ የሆነ ፊልም እንስራ ምናምን ሲል፣ ኧረ ችግር የለውም እኔም እሰራለሁ አለች። ከሙዚቃ ይልቅ ፊልም ሌኔ ሚሻለኛል አለች። ከዛም እኔም ደስ አለኝ እና ከዛም ሌኔ ለራሴ መጀመሪያ ማቲብ ብዬ እያስቀምጨው ነበርኩት ስም ካራክተር። ከዛም ኋላ ኋላ ኋላ ስመጣም ማርቆስ ፈኔ እንደዛ እኔ እንግዲህ ሰርች ከዛም አይኔ ፎቶ ላንቺ ይልክልሻል ምናምን ብዬሽ እንጀመርኩት እሷም ደስ ይለኛል ለች ያለች። ከዛም ከዛም በዛ ቡ ፎቶ አማካይ ነበቀል ተጀመረ። እንግዲህ ያው ጥረታችሁን ነው የምናደንቀው። ባላችሁበት ተወልዳችሁ ባደጋችሁበት አካባቢ እንደዚህ ለቴክኖሎጂ ቅርብ የሚባል የምታገኙት ነገር የለም። ግን በራሳችሁ ጥረት አንተም ካየኸው ፊልም ተነስተ የቲክቶኩን አለም አጥለቀለቅከውና እንግዲህ በጣም አነጋጋሪ ሆናል። እኔ አንዳንድም አስበው በቃ ለራሴ አልጨነቅምና እኔ የሆነ ደረጃ ከደረስኩት ሰው ለመርዳት ነው በጣም የምፈልገው። ቅድም ስናወራ በትልልቅ ፊልሞች ላይ መተወን በሀገር ቤትም በሚካሄዱ የፊልም የሽልማት ስነስርዓቶች ላይ እጩ ሆኖ የመቅረብ ሀሳብ ሁሉ አለኝ ስትለኝ ነበረና፣ አዎ ሀሳቦች አሉ የሆነ ቦታ ከቀረብኩት እና ሽልማት ይሆን ቢሰጥልኝ ማለት ሄሌ ትልቅ ነገር የሰራሁት ያሸልመኛል? ብለ ታስባለን። አሁን የሰራው አሁን ያገኘው እውቅና እስከ ሽልማት የሚያደርሰኝ ነው ብለ ታስባለን። እኔ እንጃ። እንግዲህ በሰው ደረጃ ከሆነ ነው እንጂ ቅድም ግን እንደውም ጉማ አዋርድ ነው ብሎ ማለት ነው። እዛ ላይ እንገናኝ እያልከኝ ነበር። ሰዎች ምናምን ሲያወሩ በቃ። ጉማ አሁን ጥቅምት አይ ሁለት አካል ይካሄዳል እና እዛ ላይ እንግዲህ እንገናኛለን ነው እያልከኝ አለው። ተጠርተሃል? አልተጠራሁም። እንግዲህ ፈጣሪ ያቀል የተሰሩትን ሁሉ በቁም ነገር ነው የወሰድካቸው።